አሜሪካ ተስፋ ያገኘችበትን ውሳኔ ሌሊቱን አግኝታለች። ሰሞነኛው መተራመስ ትንሽ ፋታ ሊሰጣት እንደሚችልም ይነገራል። በእርግጥ ፕሬዚዳንት ዶናልድ ትራምፕ አሁንም ከአቋሜ ዝንፍ አልልም የሚለው አካሄዳቸው ከዴሞክራቶቹ ጋር ሊያጋጫቸው ይችላል ቢባልም ተስፋ ተጥሏል። ፕሬዚዳንት ዶናልድ ትራምፕ ሰሞነኛውን የበራ ችግርና ቀውስ ለመፍታት የሚያስችል ስምምነት ላይ ተደርሶላቸው አሁን ፊርማቸውን አስቀምጠዋል። የመንግስት መዘጋቱ ማብቂያ በአሜሪካ ምድር ለበርካቶች ተስፋ የሰጠ እንደዚሁም ዝቅተኛ ገቢ ያላቸው ሰዎች ዳግም ምግብ የሚያገኙበት አጋጣሚ ተፈጥሯል። አሜሪካ በራሷ መንገድ የምትቋጨው እንጂ ከውጭ ኃይላት ገብተው መፍትሄ ይሰጡናል ብላ የምታሰብ አገር አይደለችም፣ በሚል ፕሬዚዳንት ዶናልድ ትራምፕ ደጋግሞ ና ሲናገራቸው ይታወሳል። የሚሆኑ ግን ፕሬዚደንት ዶናልድ ትራምፕ ጥያቄን በጥያቄ የሚሄዱበት ርቀት ሌላ መልክ ያለው ሆኗል። የአሜሪካ መንግስት ተዘግቶ ሰንብተዋል። በታሪክ ታይቶ የማይታወቅ 43 ቀናትን አስቆጥሯል። ከ1981 ወዲህ ለመጀመሪያ ጊዜ ነው። ሴኔቱ አጸደቀው፣ ከዛ ደግሞ ወደ ህዝብ ተወካዮች ምክር ቤት አመራም። ከዛም ፕሬዚደንት ዶናልድ ትራምፕ ፈረሙበት። የበጀቱ ጉዳይ ተስፋ አገኘ ነው። ጉዳዩ ግን እስከ መጨረሻው ይሄዳሉ። አሁንም ጥያቄው የበዛ ነው። ምክንያቱም እስከ ጥር ሰላሳ የፈረንጆቹ አቆጣጠር ድረስ ብቻ የሚዘልቅ ሆኖ በመመዝገቡ የአሜሪካ የታችኛው ምክር ቤት በሀገሪቱ ረዥሙ የመንግስት መዘጋት እንዲያበቃ የሚያስችል ድምጽ መስጠቱ አነጋጋሪ ከመሆኑን ባሻገር 43 ቀናትን አሜሪካን የናጣውን የፖለቲካና እንደዚሁም የመንግስት የመዘጋት አካሄድን ሰላም የፈጠረ ተብሎ ተመዝግቧል። 43 ቀናት ያስቆጠረው የመንግስት መዘጋት በአሜሪካ ታሪክ ረዥሙ ከመሆኑን ባሻገር ፕሬዚዳንት ዶናልድ ትራምፕ ፈረሙበታል። ችግሮች ይፈታሉ ተብሎ ይታሰባል። በሀገሪቱ የመንግስት መዘጋትን ተከትሎ በርካታ ዘርፎች ተጎድተዋል። ፈተና ያልገጠመው ክፍል የለምም ተብሏል። ለአብነት የፌዴራል መንግስት ሰራተኞች ቤታቸው ሆነው እንዲቀመጡ አሊያም ያለ ክፍያ እንዲሰሩ ተደርገዋል። የተባረሩም አሉ። 43 ሚሊዮን ከመንግስት የምግብ ድጎማ ያገኙ የነበሩ ስናፕ የሚባለው ዜጎች እርዳታቸው አጥተዋል። አሊያም የጤና መድን ላይ ሰፊ ቀውስ ውስጥ እንደከተታቸው ሲነገር ሰንብቷል። ለዚህም ነው ትራምፕ ችግሮችን ካቋጯቸው በስተቀር አሁን አስቸጋሪ ሆኖ ይቀጥላል የሚባለው። የአቪሽን ኢንዳስትሪ ተጎድቷል። ሰራተኞች ስራቸውን አቁመዋል። በረራዎች ተሰርዘዋል። መስተጓጎልም ተፈጥሯል። ታዲያ ይህን በማስከተሉም ደግሞ የሀገሪቱ የአቪሽን ዘርፍ ከፍተኛው ዝግብና ኪሳራ ውስጥ እንዲገባ አድርጎት ቆይቷል። አሁን ደግሞ ሰላም ሊመጣ ይችላል በሚል ተስፋ የተጣለበት የታችኛውና የላይኛው ምክር ቤት ምክክር ተስፋ ተጥሎበት አሁን ፕሬዚዳንቱ ለመ ለመፈረም እድል አግኝተዋል። በዚህኛው አጋጣሚ ደግሞ በሺዎች የሚቆጠሩ በረራዎች መሰረዛቸው የሚታወስ ነው። ይህኛውን ደግሞ የተለያየ አጋጣሚን ለመፍጠር አሊያም ረቂቁን ለማስተካከል የተሄደበት ርቀትን ብቻ ሳይሆን አዋጁ ትልቅ ተስፋ ያለው ሆኖ ተቀምጧል። ያለፈው ሰኞ ቀላል የማይባል ቀውስ መፈጠሩ የመንግስት መዘጋት እንዲያበቃ የሚያስችል ረቂቅ በሴኔቱ አሊያም በላይኛው ምክር ቤት ወይም ደግሞ በህግ መወሰኛ ምክር ቤቱ አዋጅ በማርቀቅ የአሜሪካ ሴኔት ለምክር ቤቱ መላኩ የሚዘነጋ አይደለም። የታችኛው ምክር ቤት ወይም ደግሞ የህዝብ ተወካዮች ምክር ቤት አሊያም የህግ መምሪያው ደግሞ አጽድቆታል። ምክር ቤቱ ሌላ ረቂቅ ላይ ተወያይቶ በ222 እሺ ወይም ደግሞ በይሁንታም በ206 እንቢታ አይሆንም ማለት ነው፣ ለፕሬዚዳንት ትራምፕ ውሳኔና ፊርማ ያገኝ ዘንድ አሳልፉታል። ይህን ደግሞ አሁን ፕሬዚዳንት ዶናልድ ትራምፕ መፈረማቸው የአሜሪካን ጊዜ መፍትሄ እንዲያመጣ ያደረገ ተብሎ በበርካቶች ዘንድ በተስፋ እየታየ ይገኛል። ታዲያ ፕሬዚዳንት ትራምፕ ከሰዓት በኋላ በነጩ ቤተ መንግስት የመንግስት መዘጋት ማብቂያ ፊርማቸውን ያኖራሉ ተብሎ ሲጠበቅ፣ ወዲያውኑ ፈርመው ተገላግለዋል። ረዥሙ የቅዠት ቀን አበቃ ብለውታል። ታዲያ በርካቶች ተስፋ የጣሉበት ከመሆኑም ባሻገር ፕሬዚደንት ዶናልድ ትራምፕ መንገዱን ሁሉ ለሰላም አድርገዋለሁ ከሚለው መፈክራቸው ጋር አብሮ ሊሄድላቸው ይችላል ተብሏል። ፕሬዚደንት ዶናልድ ትራምፕ መንግስታቸው ሲዘጋም ብዙ ያልተፈተነ ሰው አልነበረም። ሁሉም ተፈትነዋል። የተለያዩ ዘርፎች አቪዬሽኑን ጨምሮ ጫና ውስጥ ገብተዋል። አርባሶስት ቀናትን ያስቆጠረው የአሜሪካ መንግስት መዘጋት አሊያም የውጪ በጀት ጉዳይ አለመጽደቅ እጅግ አስቸጋሪ ሆኖ በታሪክ ቢመዘገብም አሁን መቋጫውን አግኝተዋል። የፌዴራል ሰራተኞች ስራቸውን ይጀምራሉ። አሁን ስራቸውን ሲጀምሩ ደግሞ ከጥቅምት ወይም ደግሞ ከኦክቶበር አንድ ጀምሮ አሁን ክፍያ ይከፈላቸዋል። ናሽናል ፓርኮች ወይም ብሔራዊ ፓርኮች ስራቸውን ይጀምራሉ ከዚህ በፊት የተዘጉ ለ43 ቀናት ማለት ነው። የመንግስት አገልግሎት ወደ ስራቸው ይመለሳሉ። አንዳንድ አስቸጋሪ ሁኔታዎች ደግሞ መፍትሄ ይሰጣቸዋል። የአየር መንገዶች ስራቸው ይቀላል። ሰራተኞቻቸው በተለይም ደግሞ የአየር ተቆጣጣሪዎች ወደ ገበታቸው ይመለሳሉ። ይሄኛው ናይት ይመሪሉታል ወይም ደግሞ ቅዠት ካበቃ ለአሜሪካውያን በጎ ጊዜ እንደመጣ ይቆጠራል በሚል ሀሳባቸውን የሰጡም ተበራክተዋል። ፕሬዚደንት ዶናልድ ትራምፕ በርካታ ጥያቄዎችን ቢያነሱም አሁን ባለው ሁኔታ ግን የራሳቸውን አገር ኢኮኖሚ መቋጨትና መደጎም ላይ ማተኮር አለባቸው በሚል በተለያየ አቅጣጫ ሀሳብ ሲሰጣቸው ቆይተዋል። ፕሬዚደንት ዶናልድ ትራምፕ ግን እንደዚሁ ከአንዳንድ ጉዳዮች ጋር በተገናኘ ጥያቄ በማንሳት ይታወቃሉና፣ ስምንት ዴሞክራቶች በተለይም ሰባቱ ንጹህ ዴሞክራቶች አንዱ እንደዚሁ ኢንዲፔንደንት ወይም የነጻ ሆነው ከነሱ ጋር በመቀላቀሉ ከዲሞክራቶቹ ሪፐብሊካኖቹ ጋር ሲገቡ ጉዳዩ ጸድቆላቸዋል ነው። የዴሞክራቶቹ መሪ ቻክ ሹመር ደግሞ በተለያየ አጋጣሚ ድምፅ ያልሰጠንም እና ድምፅ ያልሰጠንበት የበጀት ጉዳይ ነገ ጣጣ ያመጣል በሚል ሀሳብ ሰጥተዋል። በዚህኛው አካሄድ ደግሞ 2028 ላይ በሚካሄደው ፕሬዚደንታዊ ምርጫ ጥያቄዎችን እንደዚሁ እንዲነሳባቸው ሪፐብሊካኖቹን ያደርጋልና በቀላሉ የማይታይ ሆኖ እየተመዘገበ ይገኛል። በተለያየ ሂደትና የፖለቲካ አውድ አሜሪካን የሚነጡ ጉዳዮች ፈተናቸው ሊበዛ ቢችልም አሁን ባለው ሁኔታ ግን እጅግ አስቸጋሪውን ጊዜ እንደዘለል ነው እንቆጥረዋለን በሚል ፕሬዚደንት ዶናልድ ትራምፕም ለማረጋገጥ ሞክረዋል። የፕሬዚደንት ዶናልድ ትራምፕ ሀሳብን ብቻ ሳይሆን ዓለም ላይ ያሉ ፖለቲከኞች ይህኛው ጊዜና አጋጣሚ የሚያዩበት መንገድ አስቸጋሪ ሊሆን ይችላል በሚል ፈተና እንዲመጣ እያረገ ይገኛል። የአሜሪካ ትርምስ አሁን በተለ የአጋጣሚና ሁኔታ ውስጥ መልካሙን ጊዜ ሊያመጣ ይችላል በሚል ተስፋ ቢጣልበትም ግን ፕሬዚዳንት ዶናልድ ትራምፕ ተስፋ እንጂ ሌላ እንኳን አብዝታችሁ አታስቡ አይነት አቋማቸውን በማራመድ ላይ ይገኛሉ። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ሁሉም ነገር አሁን የሚታየው ከአሜሪካ ፖለቲካ አንጻር እንጂ እናንተ በምትሉት ልክ አይደለም፣ በሚል የሙጥኝ ብለዋልና እጅግ አስቸጋሪውን ጊዜ አሁን በተለየ ሂደትና አቅጣጫ ለማምጣት ሙከራ ላይ ቢሆኑም ጉዳዩ ግን እጅግ አስቸጋሪ መሆኑን ደግሞ ለመገመት አያዳግትም እየተባለ ይገኛል። ይሄኛውን አጋጣሚ የዓለማችን ፖለቲከኞች በተለያየ አቅጣጫና መንገድ ከላዩት በስተቀር ጉዳዩ አሜሪካ ላይ ብቻ የሚቀር አይደለም ተብሏል። ፕሬዚደንት ዶናልድ ትራምፕ ደግሞ የሚያነሷቸው ጥያቄዎች አሁን እጅግ አስ አስቸጋሪ ውስብስብና ደዙ ታይተው የማያውቁ አይነት የሆኑ በመምጣታቸው ለመፍትሄ እንዴት እንስራ የሚል ሀሳብም ከግራም ከቀኝም መውጣት ጀምረዋል። በዚህ ልክ ደግሞ ፖለቲካውን ማየት በምን አይነት አጋጣሚ መፍትሄ ሊያመጣ ይችላል? እጅግ አስቸጋሪ ቢሆንም ፕሬዝዳንት ዶናልድ ትራምፕ ለመፍትሄ እየሰሩ ያለምን ፖለቲካ ደግሞ በራሳቸው መንገድ የቃኙ ሆነው ሊመዘገቡ ይችላሉ በሚል ዋይት ሀውስ ከፍ አድርጎ ስማቸውን ያነሰዋል። የዋይት ሀውስ ፖለቲካ በተለያየ አጋጣሚ ፈተናው በዛ ሊሆን እንደሚችል ሳይታለም የተፈታ ቢሆንም ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ታላቅነት መቼውን ቢሆን አልተኛም ሰራለው የሚል ማረጋገጫ በመስጠት ላይ ይገኛሉ። በተለያየ አጋጣሚ አሜሪካ ላይ ያለው ሁኔታ ውስብስብ ከመሆኑን ባሻገር ሌላ አይነት ትርጓሜ ያለው ሂደት ላይ መደረሱን ደግሞ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ለአዳዲስ ነገሮች አለማችን መዘጋጀት አለባት በሚባልበት ሰዓት ፕሬዝደንት ዶናልድ ትራምፕ እናንተ እነማን ናችሁ ላይ ትኩረት ማድረጋቸው እጅጉን አስቸጋሪ ጊዜ ሊመጣም ላይመጣም ይችላል ወደሚል ድምዳሜ የሚወስድ ያደርገዋል። ታዲያ አሁን በውጭም ሆነ በውስጥ ያለው ውጥረት ለአሜሪካ እጅግ አስቸጋሪ ቢሆንም ያለውን አጋጣሚ ወይም ደግሞ መፍትሄ ለመስጠት ያለባቸውን አካሄድ በተለየ አቅጣጫ ሊያዩት እንደሚችሉ ይጠቁማል። ፕሬዚደንት ዶናልድ ትራምፕ የበጀቱ መዘጋት እንደ በጎ አጋጣሚ ተጠቅመው የላይኛውን ምክር ቤት ሆነ የታችኛውንም ምክር ቤት በተለያየ ሁኔታ ውስጥ ሊመለከቱት ይችላሉ በሚል እንደዚሁ በበጎ ታይተዋል። ትራምፕ አሁን ቢሉ ላይ ወይም ደግሞ ረቂቁ ላይ መፈረማቸው በመልካም የሚታይ ቢሆንም ግን ብዙ ጥያቄዎች ሊነሳባቸው ሊያስገባቸው ይችላል። ምክንያቱም አሁን ባለው ሁኔታ በበርካታ ጉዳዮች ላይ ውጥረት ያለችው ዓለም መፍትሄ ያስፈልጋታል እና ፕሬዚደንት ዶናልድ ትራምፕ እኔ አሜሪካን ብቻ አይደለም የምመራው ዓለምን ጭምር ነው በሚል እንደዚሁ ያላቸውን ሀሳብ በተደጋጋሚ ይጋልጻሉና መፍትሄም ከሆነ ከሳቸው እንደዚሁም አስቸጋሪ ሁኔታዎች ካሉም ደግሞ ከሳቸው ሌላም አይነት ትርጓሜ ካለው ከዋይት ሀውስ የሚል አቋም እንዳላቸው በስፋት ይቀመጣል። የአሜሪካን ፖለቲካ መፍትሄ ሊሰጠው የሚችለው ራሳቸው ያላቸው አሜሪካውያን በተለይም ደግሞ የላይኛውና የታችኛው ምክር ቤት በጥቅሉ ኮንግረስ እንጂ የትኛውም አገር አይደለም የሚል አቋም በማራመድ ላይ ይገኛሉ። በመካከለኛው ምስራቅ እንደዚሁም ከተለያየ አቅጣጫ ውጥረት ያለባት አሜሪካ ከኢራን የኒክሌር ግንባታ ጋር ያ ማለት ኢራን ዘጠና በመቶ ኒኩሌር አቅም ያላት እየሆነች መታለች በሚባልበት ደረጃ ለሱ መፍትሄ መስጠት አለበት ሲባል በሀገር ውስጥ ያለውን ፖለቲካም እንደዚሁ ማረጋጋት እንዳለባቸው ይነገራል። ግን ደግሞ ያለ ማድረግ አሁን ሁኔታዎች በራሳቸው መንገድ አጣብቅኝ ውስጥ እንዲገቡ አድርጓቸዋል። በተለይም ፕሬዚዳንት ዶናልድ ትራምፕ ከዚህ ከአስቸጋሪ ሁኔታው ጋር ከጾታዊ ጉዳዮች ጋር በተገናኘም ስማቸው መነሳቱ የአገሪቱ ፖለቲካ ውስጥ በጎ ነገር ለማስቀመጥ ይቸገራሉ ወደሚል ድምዳሜም ይወስዳል። ያ ማለት የወሲብ ንግድ እንደማለት ነው። ከኤፕስቲን ጋር ቤት አንዲት ተጎጂ ጋር ብዙ ሰዓታትን ፕሬዚዳንት ዶናልድ ትራምፕ አሳልፈዋል የሚል ክስና ሰነድ መውጣቱ ይህኛውን አጋጣሚ ወይም ደግሞ እሳቸው ሊሄዱበት ያሰቡበት ርቀት እንዳያገኙ ወይም እንዳይቋጩት ሊያረጋቸው ይችላል የሚል ስጋቱም አለባቸው። በዓለም ፖለቲካ ላይ ይሄኛውን ጊዜ የሚጠቁመው የአሜሪካ የፖለቲካ ሂደትን ብቻ ሳይሆን ዓለም ላይ ያለ አንዳች በጎም መጥፎም ጉዳይ አለ የሚለውን ለማረጋገጥ እንደሆነ ይነገራል። ፕሬዚደንት ዶናልድ ትራምፕ በብዙ መንገዶች አሁን መፍትሄ አምጥቻለሁ ቢሉም ግን ደግሞ አሜሪካ ብቻ ሳትሆን በበርካታ የዓለም ሀገራት ያለውን ፖለቲካ ካልቋጩ አሊያም መፍትሄ ካልሰጡ እሳቸው ናቸው እንደሚሉት አሜሪካን ታላቅ ያደርጋሉ ወይም ማይክን ግሬግን የሚለው አኪዳቸው ይሰምራል ማለት እንዳልሆነም በግልጽ ተቀምጧል። ታዲያ ፕሬዚዳንት ዶናልድ ትራምፕ በዚህኛው አጋጣሚ አካሄዳቸውን ሊያስተካክሉ ይችላሉ የሚል ሀሳብ ቢሰጥም እሳቸው ግን እናንተ እነማን ናችሁ? ምንስ ቢሆን ከአሜሪካ ፖለቲከኞች ትበልጣላችሁ ወይ አይነት በመሆኑ ጊዜው አስቸጋሪ ሊሆን ይችላል ተብሏል። ታዲያ ፕሬዚዳንት ዶናልድ ትራምፕ በዚህኛው ሂደትም ሆነ አጋጣሚ የዓለምን ፖለቲካ ቅርጹን የመቀየር ፍላጎት አላቸው ተብሏል። ቅርጹን የሚቀይሩት ደግሞ አሜሪካን የሚገዳደር ኃይል እንዳይመጣ ነው በዚህ ሁኔታ የሀገር ውስጥን ፖለቲካ መፍትሄ መስጠታቸው እጅጉን መልካም አጋጣሚ ሊፈጥርላቸው ይችላል ተብሏል። ፕሬዚዳንት ዶናልድ ትራምፕ መንግስታቸው ከተዘጋ ወዲህ እጅግ ብዙ አስቸጋሪ ጊዜያትን አሳልፈዋል። አሁን ግን መልካሙ ጊዜ እንደመጣ ተነግሯል። ፕሬዚዳንቱ አሁን ረቂቁን መፈረማቸው በእርግጥም በአሜሪካ ታሪክ ረጅሙ በመሆኑ እጅጉን መልካም አድርጎታል። የአሜሪካ የታችኛው ምክር ቤት ወይም ደግሞ የህዝብ ተወካዮች ምክር ቤት አብዛኛው እንደዚሁ ደግሞ በአጋጣሚዎች በሄዱበት ርቀት ወይም ደግሞ አስቸጋሪውን ጊዜ ለመፍታት

አሁን መፍትሄ ላይ መድረሳቸው በጎ ጊዜ እንደመጣ ይጠቁምላቸዋል። የአሜሪካ ፖለቲከኞች ሁሉም በዚህ ልክ የተቃኘ አረዳድ እንዳላቸውም በግልጽ ተቀምጠዋል። ፕሬዚዳንት ዶናልድ ትራምፕ አጋጣሚዎቹን ሁሉ እኛ እንመለከታቸዋለን አሊያም እናንተ በምትሉትም ብቻ ሳይሆን ይሄኛውን የጨለማ ጊዜን እንቋጫዋለን በሚል ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ አሁን ረቂቁ ከተረቀቀላቸው በኋላ በሁለት ሰዓታት ውስጥ ወይም ደግሞ ሁለት ሰዓት ሳይሞላው ፈርመውት አርፈዋል። ምን ያህል ፕሬዚዳንት ዶናልድ

ጉዳዩ ላይ ትልቅ ትኩረት እንዳላቸው የሚጠቁም ነው። ምክንያቱም የመንግስት መዘጋት ሲባል መንግስት ተዘግቶ አርፎ ይቀመጣል ሳይሆን ስራውን እየሰራ ያለምንም ክፍያ አገሪቱን ያገለግላልና ነው። ደግሞ ያልተከፈለው ሰራተኛ ለፕሬዚዳንት ዶናልድ ትራምፕ ጀርባና ከዚህ አንጻር ስራቸውን መስራት እንዳለባቸው ስለሚፈልጉ እንዲህ አይነቱን እንቅስቃሴ ተከትለውታል። ፕሬዚዳንት ዶናልድ ትራምፕ በተለያየ አጋጣሚ ተስፋቸውን ሲገልጹ የቆዩ ፕሬዚዳንት ናቸው። 22 ለ29 በሆነ ድምፅ እንደዚሁ ጉዳዩ ጸድቋል። ያ ማለት ሪፐብሊካን ማጆሪቲ ወይም በአብዛኛው የተቀመጠ ሲሆን ይህኛውን አካሄድ ደግሞ በግልጽ ለማሳየት እጅጉን መልካም ያደርገዋል። ከ670 ሺህ በላይ አገልጋዮች አሁን ወደ ስራቸው እንዲመለሱ እድሉ ይፈጠራል። ከዚህ አንጻር ደግሞ ብዙ ጥያቄዎች ሲነሱበት የነበረው የአሜሪካ ፖለቲካ መፍትሄ ያመጣሉ ተብሎ ይታሰባል። በተለይም ፕሬዚዳንት ዶናልድ ትራምፕ በረራዎች በመሰረዛቸው ሰራተኞች ሲመለሱ 200 ዶላር ታሪፍ ይጣልባቸዋል ማለታቸው የሚታወስ ነው። ታዲያ በዚህኛው አጋጣሚ ዶናልድ ትራምፕ ሁኔታዎችን በራሳቸው ሂደትና አጋጣሚ ወይም ደግሞ በማይፈለግ መንገድ ይሄዱ ነው በሚል ጥያቄ ሲነብሳባቸው ነበርና የሀገሪቱን ኢኮኖሚም ለመታደግ አሁን ትክክለኛው ጊዜ ነው በሚል ሀሳቦች ይጋራሉ። በእርግጥ ዴሞክራቶቹ አሁንም ጥያቄያቸውን አጠንቀ ተጠናክረው ከቀጠሉ ከዚህ ቀደም የነበሩ ክፍተቶችን ለመሙላት የሚሄዱባቸውን ርቀት አስቸጋሪ ካደረጓቸው መፍትሄ ሩቅ ሊሆን እንደሚችል ትንበያዎች ይቀመጣሉ። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ አሁን እኛ የምናደርገው ሁሉን ነገር ለበጎና ለመልካም ነው እንጂ እናንተ እንደምታስቡት አይደለም በሚል ሀሳባቸውን በመስጠት ይታወቃሉ። ግን ደግሞ ትራምፕ የሚሄዱበት መንገዳቸውም ሆነ የፖለቲካ ሂደታቸው ከዴሞክራቶቹ ጠል አንጻር የሆነ በመምጣቱ አሜሪካ ልትታመስ እንደምችል በግልጽ እየተቀመጠ ነው። እንደዚህ አይነት ሂደቱ አሁን የበረራ ስራ መመለሱ የአሜሪካን ኢኮኖሚን ብቻ ሳይሆን ፖለቲካውም ድጋሜ እንዲያንሰራራ ሊያደርግ ይችላል ተብሏል። ትራምፕ ትንሽ እፎ ያሉ ለማለትም ያስደፍራል። አሜሪካ ከችግር ተወጣለች ማለትም ባይሆን ያ ማለት እስካሁን የተፈጠረው ግን ደግሞ ለጊዜው በጎ የሚባሉ ምላሾች እንዳሉ የሚጠቁም ያደርገዋል። በበርካቶች ዘንድ በተለያየ አጋጣሚ ሲታይ የነበረው ይህኛው አኪድ ለመፍትሄ ጥሩ ጊዜ መጥቷል በሚል ሀሳብ እየተጋራ ይገኛል። ታዲያ ፕሬዚዳንት ዶናልድ ትራምፕ ሁለት ሺህ ዶላር ታሪፍ ይጣልባቸዋል በሚል ሀሳብ መስጠታቸው ይታወሳልና ከዚህ አንጻር ደግሞ ሰራተኞች ዳግም ወደ ስራቸው ሲመለሱ ጫና ሊፈጠርባቸው ይችል ይሆናል የሚል ስጋትም እንደዚሁ ከግራም ከቀኝም እየተጋረጠ ይገኛል። ትራምፕ በብዙ ጉዳዮች ልክነኝ ብለው ቢያስቡም አንዳንድ ሁኔታዎች ላይ ግን በራሳቸው መንገድ ጥያቄ እየተነሳባቸው አሊያም ፈተናቸው አስቸጋሪ እንደሆነ እየተነገረ ነው። ይህን ጊዜ ሰላም እንሰራበታለን የሚል ኃይል በሌለበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ ድምፅ አሰጣጡን አድንቀውታል። በዚህኛው ድምፅ አሰጣጥ ደግሞ ኤፍኤ ወይንም ደግሞ የፌዴራል አቪዬሽን አስተዳደሩ በበርካታ ጉዳዮች ላይ ጥያቄ ሲነሳበት ቆይቶ አራት በመቶ፣ ስድስት በመቶ፣ አስር በመቶ እያደረገ የሀገሪቱን በረራ ሊቀንስ ያሰበውን ይቀለብሰዋል ወይም ደግሞ ያደረገውን ይመልሰዋል ተብሎ ሲታሰብ በጎ ጊዜ መጣ በሚል ሀሳብ ተሰጥቷል። ሴኔቱ በብዙ ጉዳዮች ላይ በተለይም በፕሬዚዳንት ዶናልድ ትራም ትራምፕ ወታደራዊ እንቅስቃሴዎች ላይ ከቬንዙላ ጋር በተገናኘ ችግር በመፍጠሩ አሊያም ባለመጽደቁ በኩል ጥያቄው በዝቶ ቢሰነብትም ትራምፕ ግን መንገዶች ሁሉ አሁን የድል ናቸው ወደሚል ድምዳሜ ደርሰዋል። ፕሬዚዳንት ዶናልድ ትራምፕ ትችቱን ሁሉ ተቋቁመው የከረሙ ናቸው። ምክንያቱም ሁሉም እንደሚያወራው ሳይሆን እኛ ባለንበት ሁሉ ሰላም ይመጣል የሚል ሀሳብ እንዳላቸው የሚታወስ ነው። ፕሬዚዳንት ዶናልድ ትራምፕ የሚሉት እኛ ባለንበት ቦታ ሁሉ አሜሪካ ታላቅ ትሆናለች ነው። አሜሪካ ታላቅ ሆነች ማለት ደግሞ የዓለማችን ፖለቲካም በተለያየ አጋጣሚና ቅኝት በጎ ሂደትን ተከትሎ መልካሙን እድል ይፈጥራል ነው ታዲያ ለዚህም ነው ፕሬዚዳንት ዶናልድ ትራምፕ አሜሪካን ታላቅ እናደርጋታለን ማጋ ፕሮጀክትን ሲቀርጹ ለአሜሪካ እንጂ ለሌላው አለም አይደለም የሚል ትርጉም ሲሰጡት የሰነበተው ፕሬዚዳንት ዶናልድ ትራምፕ በላይኛውም በታችኛውም ምክር ቤት የበላይ ድምፅ ያላቸው በመሆናቸው በቀላሉ ሀሳቦችን ለማንሸራሸርና ና ውሳኔዎችን ለማሳለፍ እድሉ እንዳላቸው ይነገራል ያም ሆኖ ግን መንግስታቸው የተዘጋው በላይኛውም በታችኛው ምክር ቤት አብላጫ ድምፅ መቀመጫ አኑሯቸው ነበረ። ግን ደግሞ የፖለቲካ ጉዳይና የህዝብ ጉዳይ በመሆኑ አሜሪካ እፎይታ ልታገኝ የምትችልበትን እድል ወይም አጋጣሚ ተፈጥሯል ተብሎ ሀሳቦች ይነሳሉ። ግን የአሜሪካ መንግስት መዘጋት እስከ ጥር ሰላሳ ድረስ ተስፋ ይዞ ይቀጥላል እንጂ ከዛ በኋላ ያለው ጉዳይ የህክምና ውጪና የተለያዩ ዴሞክራቶቹ ጋር ሀሳብ የተለዋወጡበትን አልያም የተለያዩበትን እድል ዳግም ማየት ያስፈልጋልና ጉዳዩ በሙሉ ተቋጭ ማለት እንዳልሆነም ታሳቢ መደረግ አለበት። የፕሬዚዳንት ዶናልድ ትራምፕ መንገዶች ሁሉ አሁን ለሰላምና ለመፍትሄ እንጂ እንደሚባለው ለጦርነት አይደለም የሚል ድፍረት ያለው ሀሳብም ማጋራት አሁን ትልቅ ተስፋ ያለው ጉዳይ ሆኗል። ግን ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ ማለታቸውን የሚቀጥሉበት ከሆነ አይደለም የዓለማችን ፖለቲካ የትላንቱም ሆነ የዛሬው ጫና ውስጥ ገብቶ ሌላ መልክ ይኖረዋል አሊያም ይፈጠርበታል ለማለት የሚያስደፍርበት ደረጃ ደርሷል። የአሜሪካ ሴኔት ቀደም ሲል ሕጉን አድቆ ወይም ደግሞ ረቂቁን ወደ ታችኛው ምክር ቤት የህዝብ ተወካዮች ምክር ቤት ልኮ ለማጸደቅ ሞክሮ ነበር፣ አሳክቷለም ፕሬዚዳንት ዶናልድ ትራምፕ ደግሞ ሁለት ሰዓት ሳይሆን ፈርመው ይሄኛውን የመንግስት መዘጋት ገላግሎታል። ለዚህ ደግሞ መፍትሄው በፕሬዚዳንት ዶናልድ ትራምፕ እጅ እንደሆነ የሚጠቁም ተደርጎ ሊወሰድ ቢችልም አንዳንድ የፖለቲካ አውዶች ግን ዛሬም አስቸጋሪ መሆናቸውን ለመገመት አያዳግትም እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ለመፍትሄም ሆነ ለአንዳንድ ችግሮች እጄ ላይ ያለውን ጉዳይ እመነዝረዋለሁ የሚል ሀሳብና ውጥን አላቸው። ለዚህ ደግሞ ዶናልድ ትራምፕ አጋጣሚዎችን ብቻ ሳይሆን ፕሬዚደንታዊ አቅማቸውንም ወይም ደግሞ ፕሬዚደንሻል ኦርደር ወይም ኤክስኪሪቭ ሊጠቀሙ ይችላሉ ተብሏል። የአሜሪካ ህግ በተለያየ አጋጣሚ የህግ አውጪ የህግ አስፈጻሚና አርቃቂ ተብሎ ሊከፈል ቢችልም ግን ደግሞ ውስብስቡን ሂደት ሊከተል የሚችለው በዚህኛው የላይኛው አጋጣሚ አሊያም የፈለጉትን አይነት አካሄድ እንደሆነ በግልጽ ሊያስቀምጥ ይችላል ተብሏል። ለዚህ ደግሞ መፍትሄ ያስፈልገናል ብለዋል። ይህኛው አካሄድ የፖለቲካን ብቻ ሳይሆን የኢኮኖሚ እንደሲሁም ዓለም አቀፍ አካሄዱን ጫና ውስጥ ያስገባውን ምድራችንን መፍትሄ መስጠት እንደሆነ ይጠቁማል እና አሁን በተስፋ አሜሪካ የቦረቀች ይገኛል። የአሜሪካን ፖለቲካ መፍትሄ አለመስጠት የዓለምን ፖለቲካ ማወሳሰብ እንደሆነ ይቆጠራል እና እጅጉን አስቸጋሪ ጊዜ መፍትሄ ልንሰጠው ይገባል በሚል ዓለም ከግራም ከቀኝም የተመለከተችው የሚገኝ ጉዳይ ነው። በዓለም ላይ ደግሞ ይሄኛውን ህዝብ ወይም ደግሞ ከ350 ሚሊዮን በላይ ህዝብ በመያዝ አሜሪካ በርካቶችን የ የምትረዳ ሀገርም በመሆኗ እንደዚህ አይነት ውጥንቅጥ ውስጥ መግባቷ የበጀትን ብቻ ሳይሆን የዓለምን በጀትም የማዛባት ባህሪ ሊኖረው ይችላልና አሁን መፍትሄ መሰጠቱ ተስፋ አለው። ግን እስከ መቼ ይቀጥላል? አሁንም ግራቀኙን መመልከት ብቻ ለእነ ፕሬዚዳንት ዶናልድ ትራምፕ በቂ እንዳልሆነ ይነገራል። ውድ ተመልካቾቻችን፣ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ኮሜንት አድርጎ የተለያዩ ሀሳቦችን አጋሩ። አፕዴትድ የሆኑ መረጃዎችን ማጋራት እንቀጥላለን። እንግዲህ እንደተለመደው የተለያዩ ሀሳቦችን በማንሳት የምንቀጥለው ነው። ቢኒያም ካሴነኝ በእርግጥ ጥያቄ መጠየቅ ትችላላችሁ። አንዳንዴ ከስራ መብዛት ወይም ደግሞ ከተለያየ አጋጣሚ መፍትሄ ሳልሰጣችሁ ከቀረውኝ እጅጉን ይቅርታ ጠይቃችኋለሁ። ግን ደግሞ በተለያየ ሂደትና አጋጣሚ ምላሽ ለመስጠት ሞክራለሁ። ታንክ ዩ ቨሪ ማች። እንዴድ በጣም ነው የማመሰግናችሁ። ቻው